ከጥቂት ቀናት በኋላ የሚሰጠው የ2017 የኢንትራንስ ኤግዛም እስከዛሬ ከነበሩት ኤግዛሞች የመልስ መስጫ ወረቀቱ በተለይ የሚለይ ነገር እንዳለው የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። በዚህ መሰረት ተፈታኝ ተማሪዎች ማድረግ ያለባቸውና የሌለባቸው ነገሮች በሚል የተወሰኑ ነጥቦችን ሊስት አድርጓል። እንደሚከተለው አነብላቸዋለሁ። ተፈታኞች ማድረግ ያለባቸው ነገሮች። ክረምት ከመሆኑ አኳያ በሚፈጠር እርጥበት፣ የምትፈተኑበት ጠረጴዛ ላይ ባለ ፈሳሽ ነገርም ይሁን በሙቀት በሚፈጠር የእጅ ላብ ወረቀቱ እንዳይረጥብና እንዳይቀደድ ጥንቃቄ ማድረግ አለባችሁ። ሙሉ ስማቸውን የሚፈተኑትን የትምህርት አይነትና የተማሩበትን ትምህርት ቤት በካፒታል ሌተር ሊነበብ በሚችል መልኩ በተቀመጠው ጠቋሚ መሰረት ነጭ ቦታው ላይ ብቻ ይጻፉ። የሚጽፉትን ከአድሚሽን ካርዳቸው ጋር ማግኘት ይችላሉ። የመፈተኛ መለያ ቁጥራቸውን ከአድሚሽን ካርዳቸው፣ የትምህርት ቤት መለያ ቁጥራቸውን ከአድሚሽን ካርዳቸው፣ የሚፈተኑትን የጥያቄ ወረቀት መለያ ቁጥር ከጥያቄ ወረቀቱ እና የትምህርት አይነቱን መለያ ቁጥር ከአድሚሽን ካርዳቸው ወይም ከጥያቄ ወረቀቱ በመውሰድ በትክክል በቦታው ላይ መጻፍ እና በተጻፈው ትይዩ ወደታች የጻፉትን ቁጥር በተሰጠው የአጠቋቆር መግለጫ መሰረት በትክክል ሙሉ ክቡን ማጥቆር ግዴታ ነው። ፈታኙ የጻፈውንና ተፈታኙ ጽፈው ተፈታኙ ጽፈው ያጠቆሩትን የጥያቄ ወረቀት መለያ ቁጥር ተመሳሳይ መሆኑን ማረጋገጥ። በሚፈተኑት የትምህርት አይነት የጥያቄ ቁጥር ብዛት መሰረት እና በተሰጠው የአጠቋቆር መግለጫ መሰረት ከአራቱ አማራጮች ውስጥ መልስ ነው ብለው ያመኑበትን አንድ ፊደል ብቻ መርጠው ሙሉ ክቡን በደንብ ማጥቆር አለባቸው። መልሱን ሲያጠቁሩ ተሳስተውም ይሁን መልስ ቀይረው ለማስተካከል ከፈለጉ መጀመሪያ ያጠቆሩትን መልስ እርሳሱ እስኪለቅ ድረስ በደንብ ማጥፋት ግዴታ ነው። ተፈታኞች ማድረግ የሌለባቸው በሚል ስር የተቀመጡ ነጥቦች፣ ፈሳሽ ያለበት ነገር ላይም ይሁን እርጥበት ያለበት ቦታ ላይ የመልስ ወረቀቱን ማስነካት ወይም ማስቀመጥ በፍጹም የተከለከለ ነው። መጻፍም ይሁን ማጥቆር ከሚገባቸው ቦታዎች የመልስ ወረቀቱ ዲቴክት ማርክ ጋይድ አምስቱ ክቦች፣ ከመስሪያ ቦታው ውጭ ባሉ አራቱም ህዳጎች እንዲሁም ከመልስ ወረቀቱ ጀርባ ላይ በምንም አይነት መልኩ የእርሳስም ይሁን የሌላ ነገር ምልክት መተው በፍጹም የተከለከለ ነው። ከአንድ በላይ መልስ ማጥቆር አይቻልም፣ የተከለከለ ነው ማለት ነው። ምንም መልስ ሳያጠቁሩ ማለፍም እንዲሁ ማድረግ የሌለባችሁ በሚለው ስር ተቀምጠዋል። ማጠቃለያ፣ መኮረጅም ይሁን ማስኮረጅ ሙሉ ውጤትን እስከ መሰረዝ ድረስ ሊያስቀጣ ይችላል፣ ወይም ያስቀጣል ይላል። ከአንድ በላይ መልስ ማጥቆር ውጤት አያሰጥም። ይሄ ማለትን ማለት ነው። ለምሳሌ አስረኛውን ጥያቄ ኤቢሲዲኢ የሚል ምርጫ እያለ ኤና ዲን አንድ ሰው ከመረጠ ከአንድ በላይ እንትን ስላለ ያን ጥያቄ ጃምፕ ይደረግበታል ማለት ነው። ምንም መልስ አለማጥቆርም ውጤት አያሰጥም። ምንም በቃ ማለፍም እንደዚሁ አያሰጥም ማለት ነው። ውጤት አያሰጣችሁም። ይህንን ይመስላል። ተፈታኞች መልካም ፈተና ይሆንላችሁ። ጥሩ ጊዜ እያሳለፋችሁ እንደሆነ አስባለሁ። ሳትጨናነቁ አንብቡ። የተለያዩ እንትኖችን አድርጉ። በደንብ ጊዜ ያላችሁ አሁንም ቢሆን ብዙ አትጨናነቁ።